እነዚህን ወሳኝ ነገሮች ሳታውቂ ሜካፕ መቀባት እንዳትጀምሪ ደግሞ አለሁኝ እንዳትጀምሪ። ሰላም፣ እንዴት ናችሁ? ናርዶስ ይባላለሁኝ ፕሮፌሽናል ሜካፕ አርቲስት ነኝ። በዚህ ኢንዱስትሪ ላይ ከአምስት ዓመት በላይ ቆይቻለሁኝ። በዛሬው ቪዲዮችን ላይ ሜካፕ ከመቀባታችን በፊት ማወቅ ስላሉብን ወሳኝ ነገሮች ነው የምናየው። አንደኛውና ወሳኝ ነገሩ የሜካፕ አለርጂ አለመኖሩን ማወቅ ነው። እሱን እንዴት ማወቅ እንችላለን? ፊታችን ላይ አፕላይ ሳናደርግ ካላችሁ የተወሰነች ያህል እጃችን ላይ እንቀንስና እንሞክረዋለን። እጃችን ላይ የማቃጠል ስሜት፣ የመቅላት፣ የማበጥና የመሳሰሉት አይነት ሪአክሽኖች የሚያሳየን ከሆነ ሜካፕ አለርጂ ስላለብን ጨርሶኑ መታውን ያለብን የማያሳየን ከሆነ ሜካፕ አለርጂ ስለሌለብን መቀባት እንችላለን። ሁለተኛው የቆዳሽን አይነት ለይተሽ ማወቅ ይኖርብሻል። ኖርማል ነው፣ ደረቅ ነው፣ ወዛም ነው ወይስ ኮምቢኔሽን ስኪን ነው? ኮምቢኔሽን ስኪን የምንለው የደረቅ ቆዳና የወዛም ቆዳ ድብልቅ ሲሆን ማለት ነው። ያ ማለት አንዳንድ ቦታዎቻችን ላይ ወዛም ይሆናል፣ አንዳንዱ ላይ ደግሞ ደረቅ ይሆናል። ይህንን ለይተሽ ስታውቂ ሜካፕ ከመቀባትሽ በፊት ለምታደርጊው ቅድመ ዝግጅት በደንብ ይረዳሻል። ሜካፕ ፕሮዳክትም ሆነ ስኪን ኬርም ስትገዢ ደግሞ የትኛው ላንቺ እንደሚሆን ለይተሽ ማወቅ ትችያለሽ። ሁሉም ፕሮዳክቶች ማለት እንችላለን ለደረቅ ቆዳ፣ ለወዛም ቆዳ፣ ለኖርማል ስኪን እና ለኮምቢኔሽን ስኪን ተብለው ነው የሚመረቱት። ሜካፕ ፕሮዳክትሽንም ስትገዢ የትኛው እንደምትገዢ በዛውም ይረዳሻል። የሜካፕም ሆነ የስኪን ኬር ፕሮዳክቶች በሁለት ፎርሙላ ነው የሚሰሩት፣ ወይ ኦይል ቤዝድ ነው ወይም ደግሞ ወተር ቤዝድ ፎርሙላ ናቸው። ዋተር ቤዝድ ፕሮዳክቶች ለሁሉም ቆዳ አይነት መሆን ይችላሉ፣ ግን ፊታችን በጣም ደረቅ ከሆነ ኤክስትራ ሞይስቸር ሊያስፈልገን ይችላል። ዋተር ቤዝድ ፕሮዳክቶች ጄል ቤዝድ ፕሮዳክቶችንም ያጠቃልላል። ኦይል ቤዝድ ፕሮዳክቶች ለወዛም ቆዳና ለኮምቢኔሽን ስኪን ትንሽ ሊያስቸግሩ ይችላሉ የመቅለጥለጥ ባህሪ ሊኖራቸው ስለሚችል ኦይል ቤዝድ ፕሮዳክቶች ክሪም ቤዝድ ፕሮዳክቶችንም ያጠቃልላሉ። አሁን አሁን ላይ ግን ሁሉንም ፕሮዳክቶች ማለት ባንችልም አንዳንድ ኦይል ቤዝድ ፕሮዳክቶች ተሻሽለው በመሰራት ለሁሉም ቆዳ አይነት እንዲሆኑ ተደርገው መመረት ጀምረዋል። የተለያዩ አይነት የሜካፕ ቲፕስ እና የሜካፕ ቲዩቶሪያል ለማግኘት ይሄን ፔጅ ላይክና ሰብስክራይብ ማድረጋቸውን እንዳትረሱ። በቀላሉ ሜካፕ ለመስራት ከመጀመርሽ በፊት የሚያስፈልጉሽ ሶስት ወሳኝ ነገሮች አሉ። አንደኛው ሞይስቸራይዘር ነው። ሁለተኛው ሰንስክሪን ነው። ሶስተኛው ደግሞ ፕራይመር ነው። ሞይስቸራይዘር ያው ቆዳችንን ለማውዛት ነው የሚጠቅመን፣ ሰንስክሪን ከፀሐይ ለመከላከል እና ፕራይመር ደግሞ ሜካፓችን ለረጅም ሰዓት እንዲቆይልን የሚያደርጉ ወሳኝ ነገሮች ናቸው። እነዚህን ነገሮች ስትገዢ በቆዳሽ አይነት መግዛት ይኖርብሻል፣ ሜካፕሽ እንዳማረበትና ውበቱን እንደጠበቀ እንዲቆይልሽ። አሁን ይሄንን በደንብ ከተረዳም በኋላ ሜካፕ ለመቀባት የሚያስፈልጉንን የሜካፕ ፕሮዳክቶች እናያለን። አንደኛው ፋውንዴሽን ነው። ፋውንዴሽን ስንገዛ ከኛ ቆዳ ቀለም ጋር የሚመሳሰል ወይም ደግሞ አንድ አይነት መሆን መቻል አለበት። ሁለተኛው ኮንሲለር ነው። ኮንሲለር ደግሞ ከኛ ቆዳ ቀለም ሁለት ሼድ ነጣ ያለ ቢሆን ይመረጣል። ሶስተኛው ብሮንዘር ወይም ደግሞ ኮንቱር ስቲክ ነው። እሱን ስንገዛ ከኛ ቆዳ ቀለም ጠቆር ያለ ነው የሚሆነው። አራተኛው ደግሞ ብላሽ ነው። እሱ በሊኩዊድ እና በፓውደር ብላሽ አለ። ሁለቱንም መጠቀም እንችላለን፣ ወይም ደግሞ ከሁለት አንዱ መርጠን መግዛትም እንችላለን። የተለያየ አይነት ሼድ አላቸው። እኛ የመረጥነውን መጠቀም ነው ገዝተን። አምስተኛው ሴቲንግ ፓውደር ነው። እሱ ለምን ይጠቅመናል? የተቀባናቸው ሊኩዊድ ፕሮዳክቶች ሴት ለማድረግ ነው፣ እንዳይንቀሳቀስ እዛው ባለበት እንዲቆይልን ይጠቅመናል። ስድስተኛው ፊክሲንግ ስፕሬይ እና ሴቲንግ ስፕሬይ ናቸው። ፊክሲንግ ስፕሬይ የተቀባነውን ሊኩይድ እና ፓውደር ፕሮዳክቶችን አንድ ላይ እንዲዋህድልን ያደርገናል። ሴቲንግ ስፕሬይ ደግሞ ሜካፓችን ለረጅም ሰዓት እንዲቆይልን ያደርጋል። ሁለቱም ፕሮዳክቶች ማት እና ዲዊ ያላቸው፣ ያው እኛ ከኛ ቆዳ ጋር የሚሄደውን ለይተን መግዛት እንችላለን። ግን እንደ ሀሳብ ማት ፎርሙላውን ስንገዛ ፊታችን ወይ ኖርማል ወይ ወዛምና ወይ ኮምቢኔሽን ስኪም መሆን አለበት። ለደረቅ ቆዳ የበለጠ ሊያደርቅብን ስለሚችል ዲዊ ፎርሙላ ደግሞ ያላቸውን ለደረቅ ቆዳ ለኖርማል ቆዳና ለኮምቢኔሽን ስኪም ብንጠቀመው እላለሁ። ምክንያቱም ለኦይሊስኪ የምንጠቀመው ከሆነ ወይም ለወዛም ቆዳ የምናደርግበት ከሆነ የበለጠ ሊያቅለጠልጥብን ስለሚችል። ሰባተኛው የቅንድብ ኩል፣ የቅንድብ ጄል ወይም ደግሞ አይብራው ላሚኔቲንግ ግሉ መጠቀም እንችላለን። የቅንድብ ጄል እና ኩል በምንገዛበት ጊዜ ላይ ግን ከኛ ቆዳ ቀለም በጣም የጠቆረ መሆን የለበትም። ወይም ደግሞ ጥቁር ከለርንም መግዛት የለብንም። ወይ ብራውን ነው ወይ ደግሞ እየፈዘዘ የሚመጡትን የብራውን ሼዶችን መጠቀም ጀማሪ ከሆናችሁ አይሻዶ ፓሌት ስትገዙ ወደ እርዝ ክለር የሚሄድ ወይም ደግሞ ወደ ኑድ ከለር የሚሄደውን መርጣችሁ መግዛት። ዘጠነኛው ሊኩድ ላይነር ወይም ኢንክ ላይነር የስር ኩል፣ እሱ ደግሞ በጄል ቤዝድ ቢሆን ይመረጣል። ከታች አይናችን በምንኳልበት ጊዜ ላይ ጄል ቤዝድ ከሆነ እዛው ስለሚደርቅ ወደ ታች መጀርጎ አያወርድብንም።

ማስካራ አይላሽ እና አይላሽ ክሉ ናቸው አይላሽ ክሉ በሶስት ከለሮች ይመረታል አንደኛው በጥቁር ሁለተኛው በክሊር እና ሶስተኛው ደግሞ በነጭ ነው እናንተ ግን ጀማሪም ስለሆናችሁ በክሊሩ ብትገዙት ይመረጣል አይላሽ ግንዛቤ ሰጥቷችኋል ብዬ አስባለሁ። በሌላ ቪዲዮ ላይ ደግሞ እነዚህ የዘረዘርኳቸውን ነገሮች በጠቅላላ እየተጠቀምኩኝ በደንብ አሳያችኋለሁኝ። ይህን ቪዲዮ ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስክንገናኝ ድረስ ባይ።